እያንቺ ሆኗል የኔ ፍቅር የኔ ወለላ እቅድሚያ ምሰጥሽ ከምንም ለእኔ በምድላ ያለሽ እጉዳይነሽ የከንጂ ለማ ዘመኔን እምባይም ቆርጦ ሀዘኔን ከወደኩበት በነሳም ባንቺ ብርታት ነዋረሳም በፍጹም ሺ ጉዳይ ቢደረደር ድንግረት ይልኔ ነገር ላንቺ የሚሰሰት ነፍሴን እስከ መስጠት በፍቅር ስም ቃል ገባለው ዘላለሚን ወድሻለው። አረነ ዴዚ ስ ጎበዝ ጎበዝ ጋሻ ጎበዝ ጎበዝ ጎበዝ ፎሎ ፎሎ ብቻ ነው ፎሎ አርጎኝ ጋይስ ጋይስ ጋይስ አንድ ነጥብ አራት ይታየኛል። ፎሎ ፎሎ ፎሎ ፎሎ ጋይስ ፎሎ ፎሎ ፎሎ አዎ፣ ፎሎ ጋይስ። ይኸው ለእናንተ የማልሆነው ነገር የለም። ፎሎ ብቻ ይኸው። ፎሎ ፎሎ ፎሎ ፎሎ ፎሎ ፎሎ ነው የምፈልገው። ፎሎ ብቻ ጋይስ፣ ጋይስ ፎሎ። አዎ፣ ዴዚ ቤት አንድ ነጥብ አራት ሰው ይታየኛል። ፎሎ አድርጉኝ በቃ። ወዳጆች የእናንተ ብቻ ናቸው ታውቃላችሁ። ዴዚ አይደል እና ዴዚ ፎሎ ፎሎ ብቻ እዛ ደግሞ

ሳምቡሳ አባፍ ያለ ስምቡሳ ማፍ ያለ ት አሁንማ ይኸው እየለመች ነው። በቃ ከትንሽ ከአንድ አመት በኋላም በቃ እኔ እራሱ ትበልኛለች። ምንድን ነው አበባ፣ አበባ አ የአበባማ አበባ ናት። ተይ፣ ተይ፣ ተይ። ምንድን ነው አበባ? እዚህ ስም አበባ፣ አበባ፣ አበባ አየሽው።

በጣም ብዙ ሰው ይወድሻል። ብዙ ሰው ፕሮፋይል ሊያደርጋል አንቺን ፎቶ ምናምን እና ይሄ ነገርሽ በጣም ይመችኛል። ግን ምንድን ነው አንቺ ችግርሽ? ሁሉ ነገር ማለት ነው፣ የፋሚሊም ነገር ይሁን የፍቅርም ነገር ይሁን ሁሉ ነገር ሚዲያ ላይ አይወጣም። እና ሚዲያ ላይ ብዙ ምንድን ነው ዳውዝ አምስት አመት በፊት አንተ እጅስ አውሪ በፊት ትረት አሁን፣ ምንድን ነው አሁን ምን ትፈልጋለ